አላህን እንድንፈራ ከሚያግዙን ነገሮች አንዱ የተቋዋን እሱን የመፍራትን ፍሬ ተመራውን ማስታወስ። ከፍሬዎቹ አንዱ እሱ ብቻ በቂ ነበር። አላህን መፍራት ወንጀልን ያራግፋል፣ ከወንጀል ያጸዳ፣ ወደ ወንጀል እንዳንሄድ አጥር ይሆነናል። አላህን የሚፈራ ሰው በምላስ ክፉ ቃል ላይናገር ነገ ከሰዎች ጋር ተነጥሎ አላህም አይወደውን ነገር አያደርግ። ኢተቅ ላህ ሐይቱ ማኮንት የሚለውን ይተገበራል። አላህን ስንፈራ ውስጣችን ይረጋጋል። አንጨናነቅ፣ አንፈራ። ምንጩን የማያውቀው ስጋት፣ ፍርሃት ሁሌ የሚሰማው ደጋግሞ አላህ የሚያስቆጣት ነው መኖር የሚያስጠላው ራሱን ለማጥፋት ሁሉ የሚያስበው የሚሞክረው፣ በቃኝ የሚለው አብዛኛውን ጊዜ አብዛኛውን ጊዜ እንጀነው አላህን መፍራት ቀላል አባዳ። ምክንያቱም አላህን ተባረክ ወተዓላ መፍራት ማለት ሱሩ ያለውን መስራት ተው ያለውን መተው። አላህን ተባረክ ወተዓላ መፍራት ማለት አላህ ሱሩ ያለውን መስራት ተው ያለውን መተው። ተው ያለን ነገሮች በሙሉ የሚቻሉ ናቸው። ተው ያለን ነገሮች በሙሉ መተው የሚቻሉ ናቸው። በሰው አቅም መተው ማይቻለን ነገር አልከለከለም። ተው ያለን ነገሮች በሙሉ የሚጎዱ ናቸው። አላዋቂነታችን ነው። የተከለከለን ነገር ምናደርግም ለእኛ መልካም የመሰል ያዘዘን ነገሮች በሙሉ በሰው አቅም የሚቻሉ ናቸው። ከአቅምም ዝቅ ያሉ ናቸው። አቅማችንን አሟጠን ተጠቅመን የሞት ሞት የሚሰሩ ነገሮች አሉ ليس من በሁሉም ነገር ያዛችሁን በመታዘዝ በሁሉም ቦታ ላይ የከለከላችሁን በመከልከል የሚገባውን ፈራቻ ፍሩት። አላህ ተባረከ ወተዓላ በበርካታ የቁርአን አንቀጾች ፍሩኝ ብሎ አዟል። እሱን የሚፈሩ ሰዎችን አኺራ ላይ ያዘጋጀላቸውን ሽልማት ነግሮና ነቢያችን ሰላቱ ወሰላም የትም ብትሆን አላህን ፍራ፣ ከሰዎች ጋር መልካም መግባባት፣ መልካም ስነ-ምግባር ይኑርህ ብለዋል። ዘውትር ነቢያችን የሰላት ወሰላም ኹጡባ በሚያደርጉበት ጊዜ አሁን ያነበብናቸውን የቁርአን አንቀጾች ያነቡ ነበር። ሁሉም አላ አንፍሩ፣ አላ አንፍሩ፣ አላ አንፍሩ የሚሉ ናቸው። እናንተ የሰው ልጆች ወይ አላ አንፍሩ፣ እውነተኛ ሙስሊሞች ሆናችሁ እንጂ አትሙቱ ይላል። የሰው ልጅ በምርጫውና በፍላጎቱ በሱ ቀጠሮ አይደለም የሚሞተው። የተኛዋም ነፍስ መቼና የት እንዴት እንደምትሞት አታውቅም። ታዲያ አላ አንፍሩ ሙስልም ሆናቸው እንጂ አትሙቱ፣ ብለ ማለት ሁሌም በሁሉም ነገር በሁሉም ቦታ ላይ አላህ አንፍሩ፣ አላህ የሚጠላውን ነገር ተዉ፣ አላህም የያዘውን ነገር አድርጉ። በዚህ መልኩ ሁሌ አላህ የምትፈሩ ኸይር የምትሰሩ ሸርን፣ አላህ የሚጠላውን ነገር የምትተዉ ከሆነ ሙስሊሞች ሆናችሁ ሞታችኋል ማለት ነው። ማለት ነው የተፈለገበት ከክ እናንተ የሰው ልጆች ሆይ ጌታችሁ አላህ አንፍሩ፣ ካልነበራችሁበት ያስገኛችሁ የሆነውን ካንዲት ነፍስ የፈጠራችሁ የሆነውን አላህን ፍሮት ይላል። አላህ እንዲፈራ ከሚያደርጉት ነገሮች አንዱ ፈጣሪያችን እሱ ነው። ካልነበርንበት ያስገኘን እሱ ነው። ለመኖር የሚያስፈልጉን ነገሮችን በሙሉ የሰጠን ያስገኘልን እሱ ነው። ምን ተነፍሰው፣ ምን እንቀሳቀሰው፣ ተኝተን ምን ነሳው። በሄድንበት ሁሉ ከፊት በኋላ፣ ከግራ ከቀኝ፣ ከላይ ከሚመጡ አደጋዎች የሚጠብቀን አላሁ ተባረከ ወተዓላ ነው በእኛ አቅም በእኛ ጉልበት በእኛ ብልሃት አይደለም። ምን በላው ምን ጠጣው ምን ተነፈሰው ምን ኖረው በአላህ ተባረከ ወተዓላ ፈቃድ በአላህ እገዛም። ስለዚህ የፈጠራችሁን ጌታችሁ አላህን ፍሩት። ስለፈጠረን ስላስገኘን ለመኖር የሚያስፈልጉን ነገሮችን ስላሟላለን ልንፈራው ልናከብረው ይገባል። በሌላኛውም አንቀጽ በንግግርም በተግባርም እንድንፈራው ያዩ አለዚና ማን ተቁላህ ወቁሉ ቀውለን ሰዲዳ ብሎና እናንተ አማኞች ሆይ፣ አማኝ ስለሆናችሁ አማኝ ነኝ ስለምትሉ በአላህ በመልእክተኛው በአኺራ ስለምታምኑ አላህን ፍሩ። አላህን መፍራትና በአላህ ማመን የተያዙ ናቸው። በትክክል በአላህ ያመነ በሙሉ አላህን ይፈራል በንግግሩም በተግባሩም በሀሳቡም ጭም አላህ የሚጠላውን ነገር በልቦ አያስብ። መጥፎ ነገር ከውስጡ ላይ ቢፈጠር አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ብሎ መጥፎ ስሜትን ከልቦ ያስወግዳል። ባይሰሩት እንኳን አላህ የሚጠላው ነገር በልብ ደጋግሞ ማሰብ ያን ለማድረግ መወሰን አላህ ዘንድ ተባረከ ወተዓላ ያስጠይቃል። ኢተቁላህ ወቁሉ ቀውለን ሰዲዳ፣ ቀጥ ያለ የተስተካከለ ንግግርን ተናገሩ ይላል። ንግግር በአላህ ተባረከ ወተዓላ የማመን አላህን የመፍራት አንድ ምልክት ነው። አላህን የሚፈራ መልካምን እንጂ አይናገርም። በአላህና በመጨረሻው ቀን የሚያምን ኸይር ይናገር መልካም ይናገር። በአላህ ስናምን አላህን ስንፈራ ንግግራችን ስራችን በሙሉ ያማረ የተስተካከለ ይሆናል። ቁሉ ቀውለን ሰዲደን ዩስሊህ ለኩም አዕማለኩም ንግግራችሁ ከተስተካከለ ስራችሁ ይስተካከላል፣ ወንጀላችሁ ይማራል ይላል አላህ ተባረከ ወተዓላ። በአላህ ያምን አላህን ሊፈራ አላህን የፈራ ንግግሩን ሊያስተካከል ይገባዋል። ይህን ካደረገ አላህ ዱንያውን አኼራውን ያስተካክልለታል። ወንጀሉን ይመራዋል። በየሳምንቱ ጁሙአ እነዚህ የቁርአን አንቀጾችን እሰማን ቁጥር አላህን ተባረከ ወተዓላ እንፈራ። ግብይት ላይ፣ የትዳር ህይወት ላይ፣ ከጎረቤት ጋር የሚኖር ግንኙነት ላይ፣ የሥራ ባልደረባ ጋር በሚኖረን የገንዘብ ንክኪ ላይ ወሰን ባልተላለፈነብ፣ በዳዮች ባልሆነነብ፣ ባልዋሸነብ የሰው ስጋ ባልበላነብ ቡህርን ከአስር መስሩብን ከዒሻ አጠጋግተን አተጋክተን ባልሰገደነብ ነገሮች ሁሉ የሚበላሹት የአላህ ፍርሃቻ ከልባችን ሲጠፋን። በሁሉም ነገር አላህ ተባረከ ወተዓላ እንድንፈራ ታዘናል፣ ተመክረናል። ነጋዴ ሲነግድ፣ አባወራ ቤተሰቡን ሲያስተዳድር፣ አስተማሪ ተማሪዎቹን ሲያስተምር አላህን እንዲፈራ ኃላፊነት እንዳለበት ተሰምቶት እያንዳንዱ ለሚያደርገው ነገር ደጋግሞ እንዲያስብ ተመክሯል። ይህ ሁሉ ሊሳካ የሚችለው አላህን ስንፈራ ነው። ሶላት አዘጋገዳችን የአማር ሊሆን የሚችለው አላህን ስንፈራ ነው። አላህን የሚፈራ ሰው ቤት ውስጥም ይስገድ፣ አደባባይ ላይም ይስገድ፣ መስጂድ ከሰዎችም ጋር ይስገድ፣ ለብቻው ጨለማ ላይ ይስገድ፣ ነብይ ሰላተ ወሰለም ስገዱ ባሉት መልኩ ረጋ ብሎ ልቡን ሰብስቦ መስፈርቱን መሰረቱን አሟልቶ ይሰግዳል። አላህን የማይፈራ ሰው ወይም ያላህ ፍራቻ የሚጎድለው ሰው ቢሰግድም ላይ ላዩን ነው፣ ነካ ነካ የሚያደርገው የሙናፊቅ ሶላት ነው የሚሰግደው፣ ዶሮ እህል እንደሚያነሳው ነው። ርኩዕን ስጆዱን አጣድፎም ይወጣ። ዘካ አሰጣጥም ላይ አላህን ተባረክ ወተዓላ የፈራን እንደሆነ አላህ በሰጠን ኒዕማ ጸጋ ልክ አስበን ባለሙያማክረን ማክረን በአግባቡ ዘካ እናወጣል፣ ለሚገባቸው ሰዎች እንሰጣል። ዘካ ወጣጥ ላይም ያላህ ፈራቻ ከሌለ አላህ ከሰጠን ሀብት ከሁሉ ሂሳብ ሰርተንም አናወጣም። ያወጣንም እንደሆነ መሰጠት ላለበት ሰው አንሰጥም፣ ለራሳችን ለስሜታችን ደስ ባለም መልኩ ይሆናል። ፆምም ላይ ይሄው ነው። አላህን ያልፈራ ሰው ከሰዎች ተነጥሎ በልቶ ጾመኛ ነኝ ብሎ ማታ ገብቶ ከጾመኞች ጋር ሊያፈጥር ይችላል። አላህን ያልፈራ ሰው ጀናባ ላይ ሆኖ ያለው በሆኖ ሊሰግድ ይችላል። ለዚህ አላህን መፍራት ስንተው ነገሮች ሁሉ ይበላሻሉ። አላህን ስንፈራ ነገሮች ሁሉ ይስተካከላሉ። ለዚህም ነው ዩስሊህ ለኩም አዕማለኩም ወየግፊር ለኩም ዙኑበኩም የተባለው። አላህን ተባረከ ወተዓላ እንድንፈራ የአላህ ፍርሃቻ እንዲኖረን ከሚያግዙ ከሚረዱ ነገሮች አንዱ አላህን ተባረከ ወተዓላ በመፍራት የሚገኙ ጥቅሞችን ማስታወስ ማስታወም አላን አላህን ተባረከ ወተዓላ ስንፈራ አላህ ወንጀላችንን ይምረናል። የሰው ልጅ ከምንም በላይ ሊፈራው ሊጠነቀቀው የሚገባ ነገር ቢኖር ወንጀል የሰውን ልጅ ዱንያውንም አኼራውን የሚያበላሽበት የጀሀነም እሳት ማገዶ የሚያደርገው የጀነትን ጸጋ እንዳያገኝ የሚያደርገው ወንጀል ነው። ያለፉ ህዝቦችን ያጠፋው የደመሰሰው፣ ነቢዩላህ አደምን ከጀነት አስወጥቶ ወደ ምድር ወደ ስቃይ ወደ ረሀብ ወደ ጦርነት ምድር ያመጣቸው ወንጀል ነው። ያውም አንድ ወንጀል ማለት ነው። ከዚህ አላህን እንድንፈራ ከሚያግዙን ነገሮች አንዱ የተቅዋን እሱን የመፍራትን ፍሬ ተመራውን ማስታወስ። ከፍሬዎቹ አንዱ እሱ ብቻ በቂ ነበር። አላህን መፍራት ወንጀልን ያራግፋል። ከወንጀል ያጸዳ ወደ ወንጀል እንዳንሄድ አጥር ይሆነናል። አላህን የሚፈራ ሰው በምላስ ክፉ ጋር አይናገር፣ ነገ አላህ ሲስኮ ምን ላለው መዝገብን ሳየው ምን ይወጠኛል ይላል። በአይኑ መጥፎ ከሰዎች ጋር ተነጥሎ አላህም አይወደውን ነገር አያደርግም። ኢተቂላህ ሐይቱ ማኮንት የሚለውን ይተገብራል። ከሌላኛው የተቋ ፍሬ ጥቅም። አላህን ተባረክ ወተዓላ የሚፈራ ሰው እዚሁ ምድር ላይ የሰላም ኖሮ ህይወት መኖር ይችላል። አላህን የሚፈራ ሰው እዚሁ ዱንያ ላይ ምድር ላይ በሰላም መኖር ይችላል። አላህን ስንፈራ ውስጣችን ይረጋጋ፣ አንጨናነቅ፣ አንፈራ። ምንጩን የማያውቀው ስጋት፣ ፍርሃት ሁሌ የሚሰማው ደጋግሞ አላህ የሚያስቆጣ ሰው መኖር የሚያስጠላው ራሱን ለማጥፋት ሁሉ የሚያስበው የሚሞክረው በቃኝ የሚለው አብዛኛውን ጊዜ አብዛኛውን ጊዜ ወንጀል ነው። አንዳንዴ በኢማን ድክመት ምክንያት ከአላህ በመራቅ ሸይጣን የሰው ልጆች እንዲሁ እንዲያዙ፣ እንዲተክዙ፣ እንዲፈሩ ሊያደርጋቸው ይችላል። አላህ ተባረከ ወተዓላን በሁሉም ነገር ከፈራን በህይወታችን ደስተኞች መሆን እንችላለን። የጡማኒናን የሰላምን፣ የመረጋጋትን ህይወት እንታደላለን። አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልም ኡላኢከ ለሁሙል አምኑ ወሁም ሙህተዱን እንዳለ እነዚያ ያመኑ እምነታቸው ላይ ዙልምን፣ በደልን፣ ሽርክን ያልቀላቀሉ እነሱ የተሟላ ሰላም፣ ፀጥታ፣ መረጋጋት አለላቸው ብለዋል። ስለዚህ አላህን ተባረክ ወተዓላ በሁሉም ነገር በሁሉም ቦታ ላይ የሚፈራ ሰው ከማንም በላይ ሰላም፣ ደስታ ይሰማዋል። በከዛልክ የቅያም ቀንም ስራጡን በሰላም ተሻግሮ በሰላም ጀነት መግባት የሚችለው ተቅዋው የተሟላ ሰው

እዚህ ዱንያ ላይ አላህን ያልፈሩ አኺራ ላይ በጀሃነም እሳት ይቀቀላሉ። ፊታቸው እንፈራቸው ይኮማተራል ይገሸላለጣል። ከላይ ከታች ከፊት ከኋላ እሳት ይከባቸዋል። መውጣት በፈለጉ በሞከሩ ቁጥር መላኢካ በመዶሻ አናታቸውን የመታ ወደ ታች ይመለሳቸዋል የተባለው የአላህ ፈራቸው ያጎደላቸው ሰዎች ናቸው። በሚገባ አላህን የፈሩ የጀሃነምን ድምጿንም አይሰሙ ነፍሳቸው በፈለገችው መልኩ በተድላ በሰላም ይኖራሉና፣ ፈላህን ሰላምን፣ ስኬትን፣ ምህረትን የፈለገን እንደሆነ በሁሉም ነገር በሁሉም ቦታ ላይ አላህን ልንፈራ ይገባል። አላህን መፍራት ቀላል ነው፣ ከባድ አይደለም። ምክንያቱም አላህን ተባረክ ወተዓላ መፍራት ማለት ሱሩ ያለውን መስራት ተው ያለውን መተው አላህን ተባረክ ወተዓላ መፍራት ማለት አላህ ሱሩ ያለውን መስራት ተው ያለውን መተው ተው ያለን ነገሮች በሙሉ የሚቻሉ ናቸው። ተው ያለን ነገሮች በሙሉ መተው የሚቻሉ ናቸው። በሰው አቅም መተው ማይቻለን ነገር አልከለከለም። ተው ያለን ነገሮች በሙሉ የሚጎዱ ናቸው። አላዋቂነታችን ነው የተከለከለን ነገር የምናደርገው ለእኛ መልካም የመሰለ። ያዘዘን ነገሮች በሙሉ በሰው አቅም የሚቻሉ ናቸው፣ ከአቅምም ዝቅ ያሉ ናቸው። አቅማችንን አሟጠን ተጠቅመን የሞት ሞት የሚሰሩ ነገሮች አደ ውስዕ ማለት ሰፊ ማለት ነው። ያደረግነው ትርፍ አቅም ሁሉ የሚኖረን ማለት ነው። ላዩከልፉላሁ ነፍሰን ኢላ ውስዓሃ የሰውን ልጅ ነፍስ አላህ ከልኳ በላይ አያዝገድዳትም ማለት ልክም ሆኑ ትርፍ ሰፊ ቦታም አለው ማለት ብንችል መስራት ብንፈልግ ከታዘዝነው በላይ መስራት ምንችሉበትም አቅም ይኖረናል። ተጨናንቀን አይደለም እናር ለ